በላይ ለማንነት ክብሬ ግብር ከፍላለሁ። ለወገን ላገር ትውልድ ለመቅረጽ ፊደል አስቆጥሮ፣ ገቢ ማለት መደበኛ ያልሆነ ገቢን ጨምሮ ከማንኛውም ምንጭ በጥሬ ገንዘብ ወይም በአይነት የተገኘ ወይም በማንኛውም መንገድ ለግብር ከፋዩ የተከፈለ ወይም በስሙ የተያዘለት ወይም የተቀበለው ማንኛውም የኢኮኖሚ ጥቅም ነው። ግብር ማለት መንግስት በሕግና ደንብ ላይ ተመስርቶ ከህዝብና ከድርጅቶች ገንዘብ የሚያገኝበት መሳሪያ ነው። ዜጎች በመንገድ ቤትና ንብረት በማከራየት እውቀታቸውን በመሸጥ ወይም በሌላ በማንኛውም መንገድ የሚያገኙት ገቢ ላይ በሕግ በተቀምጠው መሰረት ግብር መክፈል ይጠበቅባቸዋል። ስለዚህ ግብር ህብረተሰቡ ወይም ግብር ከፋዮቹ ለመንግስት በግዴታ ክፍያ የሚፈጽሙበት ስርዓት ሲሆን፣ በአንጻሩ ግን መንግስት ለህብረተሰቡ በለውጥ ወይም በምትኩ በቀጥታ ሳይሆን በተዘዋዋሪ ልዩነት ሳይፈጥር ለሚያቀርበው አገልግሎትና መሰረተ ልማቶች የሚያውል ገንዘብ ነው። ታክስ ማለት መንግስት ከተራ ዜጋም እስከ ትልቅ ድርጅት ድረስ በህግ መሰረት የሚሰበስበው ገንዘብ ብቻ አይደለም። ታክስ ማለት የእርሶ ኢንቨስትመንት ነው። ታክስ የልጆቻችን ትምህርት ቤቶች፣ የምንሄድባቸው መንገዶች፣ የምንታከምባቸው ሕክምና ተቋማትና የሀገር ደህንነት የሚገነባውና የሚያቆመው ዋናው ምሰሶ ነው። ታክስ ማለት የሕዝብ አገልግሎትና የልማት ስራዎቹ መሰረታዊ ኃይል ምንጭ ነው። ከእያንዳንዱ ግብር የሚሰበሰበው ሀብት ለሀገር ልማት የሚያበረክተው እሴት በእጅጉ የጎላ ነው። ከተመሰረተ ሁለት ዓመታት ዕድሜ ባለቤት በሆነው በደቡብ ኢትዮጵያ ክልል ውስጥ የሚገኙ ግብር ከፋዎችም ይህንን በመረዳት ኃላፊነታቸውን እየተወጡ ይገኛሉ። የተጀመረው የልማትና የሰላም ጉዞ ውጤት ሊያመጣ የሚችለውም አስፈላጊው ግብር መሰብሰብ ሲቻል እንደሆነም ተገልጿል። ገቢ ማለት ለሀገር ጠንካራ መሰረት ነው። ገቢ ከሌለ ምንም አይነት ስራ መስራት አይቻልም። እያደገ ላለ ከተማ ለህዝብ ጥያቄ ለተለያዩ ለልማት ጥያቄዎች ምላሽ መስጠት የሚችለው መንግስት ገቢ ሰብስበው ነው። እና የጀርባ አጥንት ነው ለሀገር የሚል እምነት አለን እና ገቢ ትልቅ ቦታ ያለው ለሀገር ደግሞ መሰረት የሆነ ነው የምንለው ከዚህም ነው። እንደ ሶዶ ከተማ፣ ሶዶ ራሷን በራሷ የምታስተዳድር የውስጥ ገቢን ሰብስባ ብዙ ነገርን የምትሰራ ከተማ ከመሆኑ አንጻር ከፍተኛ የገቢ ድጋፍ የሚያስፈልጋት ከተማ ናት። ና ለሰውዶ ትልቅ ትርጉም ያለው ነገር ነው ገቢ ማለት። ገቢ እንደ ባጭሩ ለመግለጥ ያክል ከራስ ለራስ የሚከፈል ሀብት እንደሆነ ማሰብ ቢቻል ጥሩ ይመስለኛል። ያው ብዙ የተለያዩ ዴፊኒሽኖች ይኖራሉ ግን ይሄኛው በሰፊ ይገልጣል። ከፋዩ የገቢው ተቀባዩ ራሱ ግለሰቡ ስለሆነ ገቢ እዳ አይደለም። ገቢ ወይ ደሞ እንደው በመክፈል ሂደት የሚገለጥ ሀብት ቢሆንም የሚከፈለው ግን ለራስ ስለሆነ ከራስ ለራስ የሚከፈል ሀብት ነው ማለት በሰፊ ይገልጠዋል ብዬ አስባለሁ። እርግጥ አርባምንጭ ከተማ ከመንግስት ትሬዠሪ ነፃ ከወጣ አመታት አስቆጥሯል። ያ ማለት የከተማዋ ኢኮኖሚያዊ፣ ማህበራዊ እና ሌሎች ፖለቲካዊ የልማት ስራዎች በሙሉ የሚከናወኑት በከተማው የውስጥ ገቢ ነው። ስለዚህ የከተማዋን እድገት ስንመለከት በተለይ ከቅርብ ጊዜ አመታት ወዲህ በጣም ከፍተኛ ፍጥነት አመጥቷል። ፍጥነት እንዲያመጣ ደግሞ ሚስጥሩ ሌላ ምንም አይደለም ገቢ የመሰብሰብ አቅሙ ላይ የተፈጠረው ለውጥ ነው። ስለዚህ አርባምንጭ ከተማ በጣም ብዙ አሁን ላይ በሙሉ ኩራት ልናወራቸው የሚገባቸው የልማት እንቅስቃሴዎች አሉ። እነዚህ የልማት እንቅስቃሴዎች በሙሉ አሁን በተፈጠረው የገቢ አማራጭ የሚሰሩ ልማቶች ናቸው። ለምሳሌ በኢትዮጵያ ደረጃ ምናልባትም በኅብረተሰብ ተሳትፎ ስታዲየም ለመገንባት የደፈር አካባቢ የለም። አንዳንዶቹ ሙሉ በሙሉ በሌላ አካል ወጪ የተሸፈኑ አንዳንዶቹ ደግሞ እንደተባለ በተወሰነ ደረጃ በህብረተሰብ ተሳትፎ እና በመንግስት ድጋፍ ነው። እኛ ግን ወደ ስምንት ቢሊዮን ብር የሚገመት በጀት የሚፈልግን ትልቅ የካፍ ስታንዳርድ የጠበቀ ስታዲየም አርባ ምንጭ ከተማ ላይ እየገነባን ይገኛለን። ግብር ከራስ ለራስ ነው። በሚከፈለው ግብር በዋናነት ያው የሚጠቀሙ ማህበረሰቡ ነው እና የሚንከፍለው ግብር እያንዳንዱ ማህበረሰብ ከራስ ለራስ መሆኑን በመረዳት በተለይ በ2016ና በ2017 ላይ የነበረው የገቢ አሰባሰብና አፈጻጸማችንን ስናይ ከጊዜ ወደ ጊዜ እያደገ ያለበት አፈጻጸሙን በጣም የተሻለ እንደሆነ ያየንበት ነው እና ይሄ ለዚህ አንዱና ዋናው ከክልል በኩል የሚተላለፉ የተለያዩ ሰርኩላሎችን ጭምር በመቀበል ተቋሙን በማዘመን ደረጃ እያንዳንዱን የገቢ አሰባሰብ ስርአቱን ዲጂታላይዝ በማድረግ በተለይ በደረጃ አምሮሃ ላይ የነበረውን የገቢ አሰባሰብ ስርአትን ለማዘመን ባደረግ ነው ጥረት ካሉን 6426 የደረጃ ለታ አሜን ደረጃ አምሮሃ ግብር ከፋዎች ውስጥ ከ3000 በላይ ግብር ከፋዎችን በቴሌብር ማስከፈል የቻልንበት ነው። ከዛ አለፍ ስል በተለይ በኢታክስ 20 ግብር ከፋዎችን በ2017 ማስጀመር የቻልንበት ነው እና ይሄ በአንድም በሌላ ገቢያችን ላይ ትልቅ ለውጥ እንዳመጣ ማሳያ ነው። ከዛ ውጪ በተለይ ከገቢ አሰባሰብ ላይ በጣም ስንቸገር የነበረበት የማዘጋጃ ቤታዊ ገቢ አሰባሰብ ላይ ማዘጋጃን በማዘመን ለሌሎች ከተሞችም ጭምር ተምሳሌት እንዲሆን በፊት በወር የማይሰበሰቡ ገቢዎችንም ጭምር በአጭር ቀን ውስጥ በ15 ቀን በቀን ከአንድ ሚሊዮን እስከ ሁለት ሚሊዮን ብር ውስጥ ገቢ መሰብሰብ የቻልንበት አንዱ በማዘጋጃን በማዘመን ጥረት የመጡ ለውጦች ናቸው። ስለዚህ ገቢያችንን አሁን ባለው ሂደት ስናይ ከጊዜ ወደ ጊዜ የመሻሻልና የማደግ ማህበረሰባችንም ጭምር ግብር ከፋዎቻችንም ጭምር ግብር የመክፈል ባህላቸው እያደገ የመጣበት ሁኔታ አለና ስለዚህ ቴክኖሎጂን በመጠቀማችን እንደ ከተማ ከፍተኛ ገቢ መሰብሰብ የቻልንበት ነውና በተሰበሰቡ የገቢዎችንም ጭምር ስናይ የኮሪደር ልማቶቻችንን ጭምር ስናይ ከፍተኛ በህብረተሰቡ ተሳትፎ እና በተሰበሰቡ በውስጥ ገቢ በተለይ ባለፉት ሁለት ዓመታት በፕሮግራም በዩአይዲፒ የሚከፈሉ ወይም የሚሸፈኑ ወጪዎችንም ጭምር ባለመኖሩ ከተማ በራሱ በራሱ በውስጥ ገቢው ትላልቅ ፕሮጀክቶችንም ጭምር በመቅረጽ በከተማው ሰፋፊ ፕሮጀክቶችንም ጭምር ሰርቶ ማስመረቅ የቻለበት እንደሆነ የባለፉት የሁለት ዓመታት ቆይታችን ይሄን ይመስላል። ግንዛቤ ላይ በየዓመቱ እንሰራለን። የራሱ የሆነ ስራ ክፍልም አለው። በአሁን ባለው በተሻሻለው የፌዴራል ገቢ ግብር አዋጅ ላይም ሰፋ ያለ ነገር እየሰራን ያለ ነው። ግብር ከፋዮቻችን ግንዛቤ የፈጠርን ያሰለጠናቸው ያለ ነው። በዚህ ጊዜ ሁል ጊዜ የማንረሳው ይሄ የቴክኖሎጂ ታክስን የመክፈል ነው። እሱን ነገር ባገኘናቸው መድረኮች ዛሬም ሁሉ መድረክ ነበረን፣ በዛም ያነሳን ነበረ። በየጊዜው አሁን ወደ ሲስተም ያልገቡ ሁሉም ወደ ሲስተም እንዲገቡ የተሰራን ያለው በፈጠርናቸው ባሰለጠናቸው በፈጠርናቸው ግንዛቤዎች የተሻለ ለውጥ እንዳለ ያው አረጋግጠናል ማለት ነው። ግብር በብዙ ትርጉም የሚሰጠው የሀገር ለዋላዊነት ማረጋገጫ መሰረት እንደሆነም በስፋት ይታመንበታል። ስለሆነም ይህንን ከግምት ውስጥ በማስገባት በዘርፉ የተሰማሩ አካላትም ለጉዳዩ አስፈላጊውን ትኩረት በመስጠት ኃላፊነታቸውን እየተወጡ ይገኛሉ። በዚህ ልክ ትርጉም ለሚሰጠው ግብር ስኬታማነት አለማገዝ በሕግ አግባብ ከማስጠየቅም በተጨማሪ ሁላቀፍ የልማት ጉዞን እንደማቀጨጭ ሆኖ ይታያል። ታክስ አሰባሰብ ስርዓት ላይ መንግስት ባተመዝጋቢ ተመዝጋቢ ለሆነው ግብር ከፋይ ውክልና ነው የሰጠው። መንግስትን ወክሎ ሰብስቦ እንዲያስረክብ ነው። ከግለሰቦች ከወሰዱ በኋላ ለመንግስትም ሳይገባ ወደ ግለሰብ ኪስ የሚገባበት አግባብ ሀገርን የሚጎዳ ከፍ ያለ ወንጀል። ለሱ ደግሞ አስተዳደራዊ ቅጣቶች የወንጀል ቅጣቶች፣ የገንዘብ ቅጣቶች በየደረጃቸው አሉ። ይሄ ምን ያክል ሀገር ላይ ተጽዕኖ ያመጣል ብለን ስንል እጅግ አገርን የሚጎዳ ተግባር ነው። ስለዚህ ግብር ከፋዮቻችን በፍጥነት ካሉበት ጤናማ ካልሆነ እይታ ወጥተው ወደ መስመር እንዲገቡ በተደጋጋሚ ጥሪም እያስተላለፍን ነው። ትምህርትም እየሰጠን የእውቀት ጋፕ ያለው ነው ይሄንን የሚሰራ የሚል እምነት የለንም። በእውቀት የሚሰሩ ናቸውና ግን ደግሞ በዚህ አንድ ላይ ተቀላቅሎ የማይሄዱ ሁሌ ስንሄድ ስርዓት ጠብቆ ደረሰኛ የሚቆርጡ ተቋማት እንደነበሩ ሆኖ ከዛ ውጭ ሆኖ የተለያዩ መሰረተ ልማት የሚሰራው ቅድም እንደነገርኩት ሶዶ ከተማ በራሷ የምትተዳደር የራሷን ሰራተኛ ከዛ ሰብስባ ደሞዝ የምትከፍል ቀጥሎ ደግሞ መንገድ፣ ትምህርት ቤት፣ የተለያዩ መሰረተ ልማቶች ብዙ መሰረተ ልማቶች የሚሰሩት ከዛ ገቢ ነውና ያንን ለማደናቀፍ መሄድ ምን ያክል ሶዶን የሚጎዳ ነገር እንደሆነ ተገንዝበው ከድርጊታቸው እንዲቆጠቡ ጉዳቱ ደግሞ የአንድ ግለሰብ አይደለም። ከሀገር ሀገርን ከመጉዳት የባሰ የከፋ ነገር የለምና ሀገርን የሚጎዳ ነው። ቀጥሎ የእኛን ትውልድ የሚጎዳ ነው። ወደ ቤት ሲመጣ እያንዳንዳችንን የሚጎዳ ነው። የአንድ ሰው ጉዳት ስል አይደለም። በዚህ በኩል ያው ግብር ከፋዮች ይሄንን ተገንዝቦ ትልቅ ኃላፊነትን እየጣሱ እንዳለ ወደ ገን ጥሎ ወንጀል ውስጥ እየገቡ እንዳሉ አውቀው እንዲመለሱ ጥሪ አስተላልፋለሁ። በድጋሚ ያ ግን ሆኖ ባይገኝ ህጋዊ እርምጃ እንዳንወስድ የሚከለክለን ምንም ነገር ስለሌለ በህግ ስርዓት እንዲያልፉ እናደርጋለን የሚለውን ለማስተላለፍ እኔም አመሰግናል። በዚያ የዚህ አመት እቅዳችን የአምና አቺቭመንታችን 72 ሚሊዮን ነው ያሳካ ነው፣ ግን በዚህ አመት 150 ሚሊዮን ነው ኦሎሞስ ከእጥፍ በላይ ነው ያቀድነው። ለዚህ አጋዥ የሆነው ያው አገልግሎት አሰጣጡን ቀልጣፋ ማድረግ ነው። ተጨማሪ አምናም ካቻ አምናም ያልነካናቸው የገቢ ርሶች አሉ። እዛ ላይ በስፋት መሄድ ነው። ቀንም ማታም ተቀናጅቶ መስራት ይፈልጋል። ማዘጋጃ ቤት ላይ አንድ ስርዓት ፈጥረናል አሁን አንድ ስርዓት ፈጥረናል በጋራ ከአጠቃላይ ስታፉ ጋር ተነጋግረን ሁሉም የማዘጋጃ ቤት አገልግሎት ገንዘብን መሰረት ያደረገ ነጽ ነጻ አገልግሎት የለም ስለዚህ እያንዳንዱ ሰራተኛ ገንዘብ ይዞ የመጣውን አካል ግብር ለመክፈል አገልግሎት ክፍያ ለመክፈል ይዞ የመጣውን አካል በተገቢው ማገልገል እንዳለበት ብቻም አይደለም ይሄን በሚያደርግበት ጊዜ ጎን ለጎን እቅድ አለው። ፊዚካል እቅዶች አሉ። ከፊዚካል እቅድ ጋር በተመሳሳይ የገቢ እቅድ አለው ይህ ሰራተኛ። ስለዚህ በየዘርፉ አሁን ብትሄዱ ታገኛላችሁ በዚህ ሳምንት ስንት ዘርፍ እያንዳንዱ ዘርፍ ስንት ብር እንዳቀደ በዚህ ልክ ደግሞ በአግባቡ ተጠናክረን እና እጅ ለእጅ ተያይዘን ምንሄድ ከሆነ አሁን 72ቱን አቺቭ ያደረግነው? መቶ ሃምሳ እና ከዛ በላይ አች ማድረግ ከባድም አይደለም። ስለዚህ በተመሳሳይ አምና ይሄን ሰርተን ካመጣን ዘንድሮ ደግሞ የተሻሉ ነገሮችን ለምሳሌ በዚህ ዓመት ከ35 ኪሎ ሜትር በላይ የአስፋልት መንገድ ግንባታ ለማስጀመር ከከተማ አስተድሮ ጋር በመሆን በጋራ በመሆን የደቡብ ዲዛይን ይህን ስራ እንዲወስድና ዲዛይኑን እንዲጨርስ የማማከሩ ስራ የማማከሩንም ስራ በተመሳሳይ እንዲወስድ አድርገናል። አሁን ጥናቱ እያለቀ ነው። በቅርብ ጊዜ ወደ ስራ እንገባለን ማለት ነው። አንዱ እንግዲህ አንድ ኪሎ ሜትር አስፋልት ምን ያክል ገንዘብ እንደሚፈጅ ታውቃላችሁ? ሶ ከህብረተሰቡ እንሰበስባለን መልሰን ደግሞ ለህብረተሰቡ ለመስራት ዝግጅት ጨርሰን ኦሎሞስት ወደ ትግበራ የገባንበት ሁኔታ ነው ያለው። ይሄን አጠናክረን እንቀጥላለን። ተጨማሪ ማሽነሪዎች ያስፈልጉናል። እዚህ ከተማ ላይ ወደፊት እነኚህ ማሽነሪዎችን የምንገዛበት እና በተለይ ደግሞ አሁን ከተሞች ከደረሱበት የእድገት ደረጃ አንጻር የራሳችን ሙሉ ፓኬጅ ካለን የአስፋልት መንገድ ማንሰራበት ምንም ምክንያት የለም። በራስ አቅም በከተማ ውስጥ የሚገኙ ደረጃቸውን ማሻሻል የሚገባን መንገዶች አሉ። እነኛ መንገዶች በራስ አቅም የሚሰራበትን ሂደት ተከትለን እየሄድን ነው። ለዚህ በአጭር ጊዜ እየከፈልን ከምንሰራበት ከህብረተሰቡ በተሰበሰቡ ገቢ ተገቢውን ነገር ገዝተን በራስ አቅም ደግሞ ተመሳሳይ ችግሮችን ለመፍታት አቅደን እየሰራን ነው። ግብር ከፋው በመሰረቱ መክፈል የሚጠበቅበት ግብሩን ታክሱን ነው። ከግብርና ታክስ ውጭ ያለ ሌላ የትኛውም አይነት ጉዳት ግብር ከፋው ሊደርስ አንፈልግም። ምክንያቱም የገቢ ሰብሳቢ ተቋሞ የሚኖረው ግብር ከፋው ሲኖር ነው፣ ወይም ደግሞ ግብር ከፋው የሚኖረው ደግሞ የንግድ እንቅስቃሴ ሲኖር ነው። ስለዚህ በንግድ እንቅስቃሴ ውስጥ ያገኙትን የትኛውንም ጥቅም ወይም ደሞ ትርፍ ምን በለው ሌሎች ነገሮችን ለግብር ሰብሳቢ ተቋሙ ወቅቱን ጠብቀው በትክክለኛው የሂሳብ አደረጃጀት መሰረት ማቅረብ ይጠበቅባቸዋል። ይሄ ዘመናዊነት ነው። ይሄ ስልጣኔ ነው። ይሄ የደረጀና የበቃ የሂሳብ ስርዓት ያለው የግብር ከፋይ ባህሪ ነው። ይሄ እንዲሆን ሁሉጊዜም እናስተምራለን፣ እንደግፋለን፣ እንመክራለን። ይሄ እንዲሆን ወይም ደግሞ ግብር ከፋዮቻችን በዚህ ልክ ያደገ የሂሳብ የማቅረብ ስርዓቱ እንዲገቡ እናደርጋለን። ነገር ግን ይህ ባለሆነ ልክ ደግሞ ግብር ሰብሳቢ ተቋሙ የሚጭ ናቸው ሌሎች ተጨማሪ ጉዳቶች አሉ። ለግብር ሰብሳቢው ሳይሆን ለግብር ከፋው ጉዳት፣ ለኛም፣ እርግጥ አክቹዋሊ ጉዳት ናቸው። ምክንያቱም ግብር ከፋይ ሲቀጣ የሚደሰት የግብር ሰብሳቢ ተቋም የለም። ስለዚህ ባልተከፈለ የመንግስት ግብርና ታክስ መቀጫው አለ፣ በቆየ ገንዘብ ደግሞ ወለዳለ። እነዚህ ነገሮች ለግብር ከፋው ምንድናቸው? እዳ ናቸው። አያስፈልጉም፣ ፈጽሞ አያስፈልጉም። ስለዚህ በትክክለኛው ጊዜ ተዘጋጅቶ አስቦ ግብሩን መክፈል ይፈልጋል። ለምሳሌ አሁን ያለንበት ወቅት የ2017 የደረጃ መርሃ ግብር ከፋዎች ግብር የተከፈለው አንድ አራተኛ ደረጃ መርሃ ግብር ከፋዎች መክፈል የሚጀምሩበት የመጀመሪያው ወቅት ነው በአዲሱ አዋጅ መሰረት። ስለዚህ አብዛኛዎቹ ግብር ግዴታቸውን በትክክለኛው ጊዜ ከፍለዋል። ወይም ደግሞ በመጨረሻ አካባቢ የመጡት ዶክመንትሉ ነው፣ ሂሳባቸው እየተሰራ ይገኛል። ወቅቱን ጠብቀው ለከፈሉ ግብር ከፋዮች ልባዊ ምስጋናችንን እናቀርባለን። ግን ያንን ወቅት ሳይጠብቁ ወይም ደግሞ በዛ ወቅት ግብራቸውን ያልከፈሉ ግን ከወለድና መቀጮ አያመልጡም። ይሄ ደግሞ ጉዳት ነው፣ ለእኛም ጉዳት ነው፣ ለግብር ከፋዩም ጉዳት ነው። ከእንደዛ አይነት አላስፈላጊ ጉዳት ለተለያየ አላማ ሊያውሉት የሚገባውን ገንዘብ ለማይሆን ነገር መዋል አይጠበቅባቸውና ሁል ጊዜም የግብር መክፈያ ወቅቶቻቸውን ጠብቀው ታክስ መክፈል የሚጠበቅባቸውን ግዴታቸውን ተወጥቶ በወቅቱ በመክፈል ራሳቸውን ካላስፈላጊ የሆነ ጉዳት እንዲጠብቁ፣ ካላስፈላጊ የሆነ መቀጮና ወለድ እንዲጠብቁ ሁል ጊዜም ምክራችን ነው። ይህንንም እንዲያደርጉ እኛም የበለጠ እያስተማርን እንገኛለን እናስተምራለን። ስለሆነም እንደ ክልል ሆነ እንደ ሀገር የተጀመረው የልማት ጉዞ የታለመለትን ዓላማ እንዲያሳካ የሚያደናቅፉ ሂደቶችን መከላከል ከሁሉም እንደሚጠበቅ ታምኖበታል። በዚህ ሂደት ደግሞ ትልቁን ኃላፊነት የሚወስደው የግብር ሰብሳቢ መስሪያ ቤት ነውና ኃላፊነት ከተጠያቂነት ጋር እንደሆነ የሚያምነው ተቋሙም ይህንን ከግምት ውስጥ በማስገባት ተግባሩን አጠናክሮ ቀጥሏል። ደረሰኝ ክትትል ጋር በተያያዘ በጣም እየሰራን በጣም እየሰራን ያለ ነው። አሁን በዚህ ሩብ ዓመት ብቻ 19 የሚሆኑ ደረሰኝ ክትትል ላይ አስፈላጊ የሆነ ደረሰኞችን ያልሰጡ ያልቆረጡ ግብር ከፋዮችን ክትትል አድርገን በመያዝ አስተዳደራዊ ቅጣት ቀጥተናል። ከ900000 ብር በላይ ከዛ ዘርፍ ገቢም ተገኝቷል ማለት ነው። ሌሎችም በማስጠንቀቂያ በመጨረሻ ዙር ማስጠንቀቂያ ያለፍናቸው አሉ። ሌላ ደግሞ ክስ ለመመስረት በሕግ መጠየቅ ያለባቸው አካላትም ክስ ለመመስረት መረጃ እያደራጀናለንበት ሁኔታ ነው። ስለዚህ በቀጣይ በሕግ የሚጠየቁ ሰዎችም ይኖራሉ ማለት። ስለዚህ በዚህ አጋጣሚ ማስተላለፍ የሚፈልገው ነገር ምንድን ነው? የትኛውም ሽያጭ ሲፈጸም ያው ደረሰኝ መስጠት ግዴታ እንደሆነ ግብር ከፋዮቻችን አውቀው አስፈላጊውን ትብብር እንዲያደርጉ ለማሳሰብ እፈልጋለሁ። በዚህ ደግሞ ሞዴል የሆኑ ግብር ክፋዮቻችን አሉ። እነዚህን ደግሞ በዚህ አጋጣሚ ለማመስገን እፈልጋለሁ ሀገሬን እወዳለሁ በላይ ለማንነት ክብሬ ግብር ከፍላለሁ። ለወገን ላገር ትውልድ ለመቅረጽ ፊደል አስቆጥሮ